ሳድስ ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድርልኝ ክብራትና ክብራን ሳድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ያላችሁት በሳድስ የሚዲያ ዝግጅታችን ላይ ነው። በዛሬ ፕሮግራማችን ላይ እንግዲህ አሰብ የማናት የሚለው መጽሐፍ እጅግ በጣም አስደናቂ መጽሐፍ ነው። ይሄ መጽሐፍ አሁን ባለበት መሰረታዊ የሆነ ኢትዮጵያና በኤርትራ መካከል ጦርነት ድግስ ላይ ባለበት በዚህ ሰዓት ላይ ነገሮችን በአስተውሎት መፍታት የሚቻልበትን ጥበብ የሚሰጠን መጽሐፍ ነው። እንግዲህ ስለ ባህር በር የተደረጉ ጥናቶች በጣም በርካታ እንደሆኑ ይታወቃል። ይሁን እንጂ ከወቅታዊነት አስተማሪነት፣ አሳዋቂ መረጃ ሰጪነት፣ ተጨባጭነትም፣ ተነባቢነትም ተጽዕኖ መፍጠርም ደረጃ አሰብ የማናት የሚለውን መጽሐፍ ያክል እጅግ በጣም የሚገርም መጽሐፍ አላጋጠምንም እንደምታውቁት እያንዳንዱ መስመር በመረጃ የተሞላ እያንዳንዱ ገጽና ምዕራፎችም በእውቀትና እውነት ላይ የተመሰረቱ በጣም ጣፋጭ የሚደጋግሙት አይነት መጽሐፍ ሆኖ የተከተበ ነው አሰብ የማናት የሚለው መጽሐፍ እንግዲህ በዚህ መጽሐፍ ላይ የተቀመጡ በጣም በርካታ እውነታዎች አሉ አሰብ የማናት የሚለው በዚህ መጽሐፍ ላይ በተቀመጠው መሰረት ያሉ ዶክመንቶችን አሰብን ዶክተር ያዕቆብ ኃይለ ማርያም ባሳዩን ልክ ያክል በደንብ አድርጌ በዚህ ፕሮግራሜ ላይ አሳያቸዋለሁ። እንግዲህ ከአዲስ አበባ 882 ኪሎ ሜትር ርቀት ላይ ስለሚገኘው 811 ኪሎ ሜትር የሚሆነው በኢትዮጵያ በኩል ስላለው ቀሪው 71 ኪሎ ሜትር ደግሞ በኤርትራ በኩል ስለሆነው በሁለቱ ሀገራት መካከል የተካሄደውን ጦርነት ተከትሎ ለ20 ዓመታት ተዘግቶ ስለነበረው አሰብ ወደብ ይሄ መጽሐፍ በሚገርም ደረጃ ያትተዋል። እንግዲህ መጽሐፉ ለህትመት የበቃው አሰብ የማናት መጽሐፍ ከሌሎች የሚለይበትን አቅም ይዞ ነው። ከሚለይበትም ነገሮች አንዱ ዓለም አቀፋዊነቱ ነው። ዓለም አቀፍ ህጎችን፣ መርሆችን፣ ልምዶችን፣ ስምምነቶችን በርከት አድርጎ ይዞ የቀረበ መጽሐፍ እንደሆነ ይታወቃል። የዶክተር ያዕቆብ መጽሐፍ እንግዲህ መታሰቢያነቱን ለዲሞክራሲ፣ ለፍትሕና ለአንድነት ሲታገሉ ለወደቁ ኢትዮጵያውያን በሚል አሰብ የማናት የሚለው መጽሐፍ እዛ ጋ ያስቀምጣል። የብዙ ሕዝብ የታፈኑ ድምፆችን መተንፈሻ፣ የበርካቶችንም ቁጭት ማሳያ በመሆኑ ከሌሎች ይለያል። ለተደጋጋሚ ሕትመት በቅተዋል መጽሐፉ። ያ ብቻ አይደለም፣ በከፍተኛ ደረጃ ተነበዋል። እጅጉን አከራክረዋል። በጣም ብዙዎችን አነቃቅተዋል። ለብዙዎችም የመረጃ ምንጭ ሆኗል ይሄ መጽሐፍ የበርካቶች ብዕር በአፎት እንዲመዘዙ በአሰብ ዙሪያ ላይ በአሰብ ጉዳይ ላይ በስፋት እንዲጻፍ ፖለቲከኞችም ደግሞ ለዚህ ምክንያት አድርገው መጽሐፉ ሪፈር አድርገው መነሻ እንዲሆን ያደረገ እንደሆነ ከመጽሐፉ ጠንካራ ጎን የሚመዘዙ እውነታዎች መካከል አንዱ መሆኑ ይታወቃል። እንግዲህ ተሽጦ የሚገኘውን ገቢ ለበጎ አድራጎት ድርጅት እንዲውል ተደርጎ አሰብ የማናት የሚለው መጽሐፍ 216 ያክል ዋቢ ስራዎችን፣ ማጣቀሻዎችን፣ ቃለመጠይቆችን፣ ጥናታዊ ጽሁፎችን፣ ታሪካዊና ህጋዊ ሰነዶችን ሁሉ አደራጅተዋል፣ ይዞታል። በመረጃም በማስረጃም ተጠቅመዋል። እነዚህ ነገሮች እንደገና ለአንባቢያንም በራስ የመተማመን አቅማቸው እንዲፈጠር መጽሐፉ ብዙ የሚሰራና የሚያግዝ መሆኑ በብዙ መሰል ስራዎች ይለያል። በመጽሐፉ ላይ የግርጌ ማስታወሻዎች አሉት። በተለያዩ ሰንጠረዦች የተደገፈ አሰብ የማናት የሚለው መጽሐፍ ከርዕሱ ጀምሮ ቀልብ ሳቢ ነው። ለውይይትና ክርክር ጋባዥ ነው። በራሱ የሚተማመን ተከራካሪነት ያለው መጽሐፍ ነው። እናም ከሱም በላይ በራስ የሚተማመን ተከራካሪ ካለም ወደ አደባባይ እንዲወጣ፣ አሰብ የማን እንደሆነች በአደባባይ መረጃ፣ እንደገናም ደግሞ የተሰነዱ ጥናቶችን ይዞ መከራከር ከቻለ ያንን መጽሐፍ ያክል እውቀት ይዞ መከራከር የሚችል አካል እንደሌለ የሚያሳይ አቅም ያለው መሆኑን ልዩነት የሰራ እንደሆነ ታያላችሁ። እንግዲህ አሰብ የማናት የሚለው የዶክተር ያዕቆብ መጽሐፍ የኢትዮጵያ የባህር በር ጥያቄ በደፋርነት ከሁሉም ሰዎች ወይም ምሁራን ሁሉ በተለየ መልኩ የሚጠይቅ ነው። የመጽሐፉ ጸሐፊ ተዘግቷል የተባለውን ዶሴ ዳግም ወደ አጀንዳነት የቀየሩ ናቸው። የተከደነውን ከፋፍ ተውታል የተደበቀውን አገለባብጠውታል። በሁሉም በላይ የማናቃቸውን ገመናዎች ዘርግፈዋል። ዶክተር ያዕቆብ እርሳቸውና በተለይም አሰብ የማናት የሚለው ስራቸውም በጣም የሚደነቅ ድፍረት ያሳየ ማንም ይህን ጉዳይ ለማንሳት ካካ ብሎ ያየበት ወይም የበፈራበት ሰዓት ሁሉ ደፍረው ያነሱ ሰው መሆናቸው ይታወቃል። እንግዲህ የወቅቱ መሪዎች የኢትዮጵያ ያለ ወደብ ቀረች ብለን የምንቆጭበትና የምናዝንበት ምክንያት የለም፣ ተቃዋሚዎች የአሰብን ይገባኛል ጥያቄ ሊያነሱ ይገባል ብለው በወቅቱ የሞገቱበት መጽሐፍ እንደሆነ ይታወቃል። በወቅቱ እሳቸው መጽሐፉን በጻፉበት ሰዓት ኢህአዴግ ነው የነበረው። ኢህአዴግ በዚህ ጉዳይ አያምንበትም ነበር። አሰብን ካልያዝን የሚሉ ዘውዳዊ ደግሞ ስርዓትን መሰረት ያደረጉ አካላት ከጥንት ጀምሮ የነበረውን ነገር እንደ ዘውዳዊ ትምክህት ያዩታል ብሎ ኢህአዴግ ያምን ስለነበር በዛ ዙሪያ ላይ እንግዲህ አይነኬ ከተባሉት ነገሮች መካከል አንዱ እንደነበረ ይታወቃል አሰብ ኢትዮጵያ ካልተጠቀመችበት የግመል መፈንጫ ይሆናል ነው የሚሉት ደራሲው ዶክተር ያዕቆብ በገጽ 189 ላይ እንደገና በአንድ ወቅት የተነሳውን የአቶ መለስ ዜናዊ አሰብ ኢትዮጵያ ካልተጠቀመችበት የግመል መፈንጫ ይሆናል የሚል አቋም እንደነበራቸው ያትታል እዛ ላይ ያን ተከትሎ የአካባቢያውን አሁን ያለንበትን አካባቢ ስትራቴጂካዊና ጂኦግራፊካል ፋይዳውን የተረዱ ኢትዮጵያውያን ያላቸውን ማስታሰብ ሁሉ መጽሐፉ ይይዛል። በተለይ የአቶ መለስ ሀሳብ ያስቀመጠው መንገድ የሚቃወሙትንም ሀሳቦችንም በዛ ደረጃ ላይ ያትታል። አሰብ እንግዲህ ለኢትዮጵያ በጣም በጎ በማይመኙ ኃይሎች እጅ ትወድቃለች በማለት አስጠንቅቀው እንደነበረም ይታወቃል። እና ያንንም በመጽሐፉ ላይ ያስቀምጣል። እንግዲህ ኢትዮጵያውያን የባህር በር ባለቤት ካደረጓት አፄ ዘረ ያዕቆብ ማለትም ከ1434 እስከ 1468 ጀምሮ የቀድሞቹ ታሪካዊ የባህር በር ባለቤትነቷን አስከብረው ቢያልፉም፣ ይሄ ትውልድ ግን የተረከበውን አደራ መጠበቅ እንዳልቻለ በመጽሐፉ ላይ ያትታል። ይህን የሚሉ ትውልድ ወቃሽ አስተያየቶችንም የበዙበት ስለ አሰብ ያነሳ ሁሉ በሚዘለፍበት በዛ ክፉ ጊዜ ስለ ኢትዮጵያ ወደብ አልባነት ተጠያቂው ኢህአዴግ ነው በማለትና ራሱ ኢህአዴግን ፊት ለፊት በመጋፈጥ ያለምንም ፍርሃት በአደባባይ የሞገቱት ዶክተር ያዕቆብ ክብር ይገባቸዋል ይህን የበቃ መጽሐፍ ጽፈውታል ሁለቱም መጽሐፉና ደራሲው ከሌሎች የሚለዩበትን አቅም በመጽሐፉ ላይ አሳይተዋል። መጽሐፉ በጻፍበት የነበረው ወቅት መሪዎች ወደብ አለመኖሩ ረሃብ አያመጣም፣ በጎረቤት ሀገር ወደብ በመጠቀም መስራት ይቻላል፣ ይሄ ያለ ነገር ነው በሌሎች አለማት ላይ ስለዚህ ኢትዮጵያ ያለ ወደብ ቀረች ብለን የምንቆጭበት የምናዝንበት ምክንያት የለም በማለት ይናገራሉ። እና ወደብ አለመኖሩ አይጎዳንም ብለው ሊጎዳንም አይችልም በድፍረት የሚናገሩ ፖለቲከኞችን መጽሐፉን በጻፉበት ወቅት ይሞግቱ ነበር። ወደብ በነበረበት ጊዜ ኢትዮጵያ ደሃ ነበረች፣ አሁንም ወደብ የለንም፣ አሁንም ደሃነን የሚል የደህያ አስተሳሰብም ጭምር ያለ ነው። እስካሁንም ድረስ እንደዚህ አይነት አስተያየት ያላቸው በኢትዮጵያ ወደብ በማንሳቷ አሁንም እንግዲህ አሁን ያለው ፖለቲከኞች ወደብን የሚያነሱት ለራሳቸው ጉዳይ ለራሳቸው የፖለቲካ አጀንዳ ሊሆን ይችላል። የኢትዮጵያ ጥያቄ ግን ኢትዮጵያዊ ነው። ማለትም የማንንም ጉዳይ መሰረት አድርጎ የሚጠየቅ ጥያቄ አይደለም። ኢትዮጵያ የብዙ ሚሊየን ሕዝብ ሀገር ናት። ያሳዝነኛል እኔ ሕዝቡን ሳስብ ገና ማለት ነው እና የሆነች ከኢትዮጵያ ተገንጥላ የወጣች የኢትዮጵያ አንዲት አካል የያዘችው ሰርጥ ነገ 200 ሚሊዮን 300 ሚሊዮን ሊጠጋ በሚችል የኢትዮጵያ ህዝብ ላይ ጉሮሮ ላይ መፍረድ በጣም የሚያሳዝን እንደሆነ መጽሐፉ በቁጭት እንድታዩት ያደርጋል። እንግዲህ መጽሐፉ በመግቢያው ላይ ዓላማው እያንዳንዱ ኢትዮጵያዊ አሰብ የኢትዮጵያ መሆኗን አውቆ የባህር በራችንን ማስመለስ ብሔራዊ ግዴታችን እንደሆነ ለማስታወስ የሚሰራ መጽሐፍ እንደሆነ ታያላችሁ። በመጨረሻው ምዕራፍ አሰብን ወደ ኢትዮጵያ ለማስመለስ የዓለም አቀፉ ማህበረሰብ ድጋፍ ስለሚያስፈልግ እነዚህን ሰዎች መጠነኛ ግንዛቤ እንዲሰጥ የተዘጋጀ የእንግሊዝኛ ጽሁፍንም ጭምር አካቷል። መጽሐፉ የአሰብ የማናት መጽሐፍ ደራሲ የህግ ባለሙያ መምህርና ጠበቃ ናቸው። በተባበሩት መንግስታት ድርጅት የሩዋንዳን የዘር ጭፍጭፋ ጉዳይ አስመልክቶ በአቃቤ ህግነት ሰርተዋል። በናይጄሪያና በካሜሩን መካከል ተከስቶ የነበረውን የድንበር ይገባኛል ጥያቄ ለመፍታት በስፍራው ከተሰማሩ ባለሙያዎች መካከል አንዱ ነበሩ። እና የሩዋንዳውን የዘር ጭፍጭፋ ተከትሎ የተቋቋመ ችሎት ነበር፣ እና በዛ ችሎት ውስጥ በዳኝነት ተሳትፈዋል። ከተሳተፉት ባለሙያዎች መካከል አንዱ ነበሩ ዶክተር ያዕቆብ። እና ለጉዳዩ ቅርበት እውቀት ያላቸው ምሁር ናቸው። መጽሐፉ በእነዚህ አይነት ሰዎች ሲጻፍ እንግዲህ አስቡት። እና እኒህ ደራሲ መጽሐፉን በማዘጋጀታቸው ጸሐፊው ለጉዳዩ ስላላቸው ብቃት ይመሰክራል። የመጽሐፉ ዝግጅት በስሜት ሳይሆን በእውቀት በአይነ መሰክርነት ላይ የተመሰረተ ስለሆነ ጠቀሜታው የላቀ ነው። እና ይለያል ሲባልም በምክንያት ነው። እና አሰብ የማናት የሚለው መጽሐፍ ለአደባባይ መብቃትን ተከትሎ በወቅቱ ከሸገር ታይምስ ጋር ቆይታ አድርገው እንደነበረ ይታወቃልና አሰብ የኤርትራ ግዛት የኤርትራ ማካል አልነበረም። ወደ ኢትዮጵያ መቅረት ነበረበት ግን ተጠያቂ አካል እንዳይኖር ተደርጎ ነው የተቀመጠው ብለው ዶክተር ያዕቆብ ኃይለማርያም ይናገራሉ። እና ፖለቲካዊ አስተሳሰብም ጭምር ስላላቸው ፖለቲካዊ ቋንቋቸው ራሱ ደስ ይላል እና በወቅቱ ሪፖርተር ጋዜጣም ልዩነትን በውይይት ከመፍታት ይልቅ የመጠፋፋትና የእልህኝነት መንገድን መከተል በተመረጠበት የፖለቲካ ትግል ውስጥ ተሳታፊ መሆን ከዚህም በተጨማሪ ጥፋት ከመስራትም ውጪ ሌላ ፋይዳ እንደሌለው በመግለጽ ራሳቸውን ከፖለቲካ አመራርነትና ሰጪነት በቃኝ በማለት መወሰናቸውን በወቅቱ የአንድነት የዲሞክራሲና የፍትህ ፓርቲ ምክትል ሊቀመንበር የውጭ ጉዳይ ኃላፊ ዶክተር ያዕቆብ ኃይለማርያም በወቅቱ ይፋ አድርገው የነበረበትን ነገር ያስታውሳል እና በጠንካራ ፖለቲካ የተሳትፏቸው የሚታወቁ እንደነበርም ይታወቃል ማለት ነው። እንደገና በቅንጅትም ስራ አስፈጻሚ ኮሚቴ ውስጥም አባል በጉራጌ ዞን ችሃ ምርጫ ክልልም ተወዳድረው አሸንፈው እንደነበርም ይታወቃል እና ዶክተር ያዕቆብ ኃይለማርያም ምሁርነታቸው ራሳቸውን ሸብቦ የሕዝብ ጉዳይ አያገባኝም በማለት ሀሳባቸውን የደበቁ ሰው አልነበሩ። በአደባባይ ሲናገሩ ከነበሩ ጥቂት ምሁራን መካከል ግንባር ቀደሙ ዜጎች ሲፈናቀሉ ጉዳያቸው በነጻ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 የኢትዮ ኤርትራውንም ጦርነት ተከትሎ በነበረው የአልጀርስ ክርክር በወቅቱ ገዢዎች የውጭ ጉዳይ አገር ጣልቃ በውድ እንቅጠር ብለው በሚከራከሩበት ሰዓት ዶክተር ያዕቆብ በነፃ ልከራከር ብለው አገር ወዳድነታቸውንም ያሳዩ ሰው እንደነበሩ ይታወቃል እና ዶክተር ያዕቆብ ኃይለማርያም ስለ ዜጎች በነፃ ተከራክረዋል። ሌሎች ዝም ባሉበት ወቅት እሳቸው ስለ አገር በጣም ብዙ ብለዋል። ስለ ህዝብ ስቃይም ተናግረዋል። ስለ ህዝብም አብሮነትም ሰብከዋል። አሰብ የማናት የሚለውን መጽሐፍ ለእኛ አብቅተዋል እና ከእኚህ ሰው አእምሮ የተወለደች መጽሐፍ ናት። ጉዳዩ በቅርብና በጥልቀት በሚያውቅ ሰው ለመዘጋጀቱ ሕያው ምስክሮች እኛው ራሳችን እንደሆንን መናገር ይቻላል። በተለይ ኢትዮ ሪቪው የተባለ አንድ ሚዲያ በደንብ አድርጎ በዚህ ዙሪያ ላይ ተንትኖ አቅርቦታል እና ወደ አሰብ የማናት የሚለው የባህር ጥያቄን ተመልክቶ አገራዊና ህዝባዊ ጉዳይን ከመጠቀም ያለፈ የባለቤነትነትን መብት ታሪክን፣ ከሁሉም በላይ የህግ ፅንሰ ሀሳብን ህጋዊ መደላደልን ተንተርሶ ለንባብ የበቃ ነው እና የአሰብ ጉዳይ የፈሰሰ ውሃ ሳይሆን የተዳፈነ እሳት ነው በሚል ትንቢታዊ ሀሳብ የሰፈረ መጽሐፍ ነው። ከዚ በዚህ መጽሐፍ ርዕሰ ጉዳይ ላይ ከተዘጋጁ መጽሐፍ በጣም በእጅጉ ይለያል። በዚህ ጉዳዩ ማለት ነው። አሰብን ማጣት የባህር በር ተጠቃሚ አለመሆን፣ በኢኮኖሚ በዲፕሎማሲያዊና በፖለቲካዊ ዘርፍ የሚያስከትለውን ተጽዕኖ አይን ከሰበከበት ከተደበቀበትም ጭምር እያገላበጠ አሳይተዋል። እንግዲህ ከኤርትራ ጋር በታሪክም ሆነ በሕግ አግባብ የማትገናኘው አሰብ በስጦታነት የቀረበችው ኢፍታዊ በሆነ አግባብ ነው ማለት ነው። ኢፍታዊ ነው። በተለይም አቶ መለስ ዜናዊ በ1979 ዓ ም ኤርትራን አስመልክቶ በጻፉት መጽሐፍ ኤርትራ የኢትዮጵያ ቅኝ ግዛት ነች ማለት ትክክለኛና ሳይንሳዊ ነው፣ ኢትዮጵያ የ3000 ዓመት ታሪክ የላትም ብለው በዛ መጽሐፋቸው ላይ ያስቀምጣሉ በግልጽ ይናገራሉ ና የዶክተር ያዕቆብ አሰብ የማናት የሚለው መጽሐፍም እውነቱን እውነቱን እንድናውቅ ለታሪክ ፍርድም ይመች ዘንድ ይህንንም የአቶ መለስንም ሀሳብ ፍንትው አድርጎ ይሞግታል መጽሐፉ ና በአልጀርስ ስምምነት ወቅት ኢትዮጵያ የባህር በር የማግኘት እድሏ ሰፊ የነበረ ቢሆንም ፍላጎት ባለማሳየቷ እንደ ሳናገኝ የቀረን በመሆኑ መጽሐፉ በቁጭት ይናገራል በተለይ የተዋቀረው መጽሐፉ በ13 ምዕራፎች ነው። በሙሉ ሞጋች ሆኖ ነው የቀረበው። እንግዲህ ከኢትዮጵያ ከኤርትራ ጋር ጦርነት ጦርነቷን መጽሐፉን ጨምሮ በጣም ብዙ ትርጉም በጣም የሚያሳዝን ትርጉም የለሽና አሳዛኝ ጦርነት ይሉታል መጽሐፉ ላይም ተቀምጧል። በዛ ደረጃ ይህ ጦርነት በጣም የሚያናድ የነበረ ጦርነት ነው። ስለዚህ ኢትዮጵያ ከኤርትራ ጋር ይህን ጦርነት አድርጋ ካሸነፈች በኋላ ወታደራዊ ጠቀሜታ ያላቸውን ቦታዎች ይዛ ነበረ በወቅቱ ማለት ነው እና አሰብ የማናት የሚለው መጽሐፍ ይህን ያስታውሳል ያንን ከፍተኛ ወታደራዊ ድል የማይገኝ እድል ጨብጦ አሰብን ለማስመለስ ይቻል እንደነበረ መጽሐፉ ይሞግታል ይቆጫል በሚገርም ደረጃ ማለት ነው እና በአንድ ሰው ትዕዛዝ በመለስ ዜናዊ ትዕዛዝ መሰረት ያ ሊሆን እንዳልቻልና አገርና ህዝብን ለከፋ ሀዘን ኪሳራ የዳረገ ብሔራዊ ጥቅምን ያሳጣ መሆኑን መጽሐፉ በቁጭት በማስረጃም ጭምር አስቀምጦታል። ኢትዮጵያ እንግዲህ በታሪክ ውስጥ የነበራትን የባህር በር ባለቤትነት መነሻ ያደረገ ኢትዮጵያውያን የባህር በር ባለቤትነታቸው ላይ የገጠማቸውን ተግዳሮትና ባደረጉትም መራራ ትግል የዘከረ የባህር በር መኖርና አለመኖርን በአንድ አገር ኢኮኖሚ ውስጥ የሚያስከትለውን ጥቅምና ጉዳት፣ በዲፕሎማሲያዊ ግንኙነት ላይ ያለውን ሚና፣ ሌሎችንም የዳሰሰ ነው። የኤርትራ መገንጠልን ተከትሎ ኢትዮጵያ ወደብ አልባ ሀገር የመሆኗን ጉዳይ በስፋት ቃኝቷል። የኢትዮ ኤርትራን ጦርነትና የአልጀርሱን የድንበር አከላለል ስምምነት ወዘተርፈ በጥልቀት ይመረምራል ። መጽሐፉ እውነቱን ይዞ የቀረበ መጽሐፍ ነው። በአሰብ ወደብ ጉዳይ ላይ እንግዲህ በተለየ መልኩ የተለየ አጽንኦትን በመስጠት አብራርቷል እና በመግቢያውም እንደ አውሮፓውያን ዘመን አቆጣጠር በታህሳስ 2000 ዓ.ም በአልጀርስ የተፈረመውን የወሰን መካለል ስምምነት አገራችን አሰብን የራሷ ግዛት የማድረግ እድል እንደነበራትም በኢትዮጵያ ድክመት እድሉ እንዳመለጠን ይገልጻል። በገጽ ዘጠኝ ላይ መጽሐፉ ላይ የኢትዮጵያን የባህር በር የማስመለስ በሁሉም የአገሪቱ ዜጋ ብሔራዊ ግዴታ መሆኑን ያሰርጻል። ይህም እንዲሆን እያንዳንዱ ዜጋ አቅሙ የሚፈቅደውንና የሚችለውን እንዲያደርግ በዚህ ዙሪያ ላይ አገራዊ ጥሪን ያቀርባል ማለት ነው እና በወቅቱ በስምምነቱ ወቅት ኢትዮጵያን ከወከሉ ተደራዳሪዎች መካከል በሕግ አማካሪነት በጥብቅና ዘርፍ የተሰማራ ኢትዮጵያዊ ሰው አልነበረም በማለት የዓይን ምስክርነታቸውን ይሰጣሉ ዶክተር ያዕቆብ ማለት ነው እና የድርድሩ ዋና አጋፋሪ ሚስተር አብድል አዚዝ ቡተፍሊካ አልጄሪያ ከሻዕቢያና ከጀበሃ ጋር ለነበራት ግንኙነት ፖሊሲ ቀራጺና ለኤርትራ መገንጠል ሌት ተቀን የሰሩ ሰው በመሆናቸው እየታወቀ በድርድሩ ሰዓት ላይ እሳቸው ተጽዕኖ ለኤርትራ ሊኖር እንደሚችል እየታወቀ በዝምታ እንደታለፈም በመጽሐፉ ላይ በቁጭት ይናገራል። የአልጀርሱን ውል ከወቅቱ የተዋዋዮቹ አቅም ልዩነት ከሁሉ ኢ ፍትሐዊነትና፣ ሌሎችም መሰረታዊ ጉዳዮች አንጻር ውድቅ ያደርጋል ይሄ መጽሐፍ ማለት የዶክተር ያዕቆብ መጽሐፍ። በድርድሩ ኢትዮጵያ 9 ሚሊዮን ዶላር መከስከሷንም በሳቅ ደረጃ ላይ ያነሳል ያናዳል ይላል እና ወደው አይስቁ እንል ዘንድ ያደርገናል ይላል። አሰብ የማናት? የሚሉ መጽሐፍ ማለት ነው። ወደው አይስቁ ይለዋል። ይህን ጉዳይ እና ኢትዮጵያ የባህር በር አሰብ እስካልተመለሰላት ድረስ ኢህአዴግ ከየትኛውም በጎም ይሁን መጥፎ ስራዎች የባህር በር ማዘጋቱ ከሁሉም በላይ ጎልቶ ይወጣል ብሎ ያስቀምጣል። አሰብ ለኢትዮጵያ እስካልተመለሰ ድረስ ዘመናት አልፈው ዘመናት ሲተኩ በጊዜው ኢህአዴግ ማን ነበር ሲባል መልሱ በግልጽ በዚህ ደረጃ ላይ የተቀመጠው አሰብን ኢትዮጵያ እንዳታገኝ መከልከል እንደሆነ ያስቀምጠዋል እና የኢትዮጵያን የባህር በር ያዘጋው መንግስት ነው በሚል ታሪክ ይጠቅሰዋል በማለት በመጽሐፉ ላይ ያስቀምጣል። እንግዲህ በመጀመሪያው አንቀጽ ኢትዮጵያውያን በተለያዩ የታሪክ ወቅቶች በሀገር ውስጥ ብቅ ጥልቅ ያሉ አምባገነን መሪዎች የጫኑባቸውን በደሎች፣ ሰው ሰራሽ የሆኑ ተፈጥሯዊ ችግሮች በትግስት ያስተናግዱ ናቸው። ኢትዮጵያውያን ኢትዮጵያውያን እንግዲህ በትግስት የማይመለከቱት ነገር ቢኖር የድንበር መደፈርን ነው ማለት ይቻላል፣ በማለት አሰብ የማናት የሚለው መጽሐፍ ይገልጻል። ስለአሰብ ጉዳይ የተነሳው ዛሬ ብቻ ወይም ነገ ብቻ ይሆናል ማለት አይደለም። በየጊዜው የተነሳ የሚቀጥል መሆኑን በደንብ ያሳያል ማለት ነው እና መጽሐፉ በጣም በጥልቀት ብዙ ነገር ያሳያል። በተለይ በመጽሐፉ ምዕራፍ በምዕራፍ አምስት ስር ከ1900 እስከ 1902 እና በ1908 በተፈራረሟቸው የኢትዮጵያና የጣሊያን የቅኝ ግዛት ስምምነቶች ጥንታዊ ውሎች ኢትዮጵያ ላይ በጣሊያን በግድ ይሄ እነዚህ አስገዳጅ ነገሮች በመጣላቸው ጣሊያን ውሉን ጥሳ ኢትዮጵያን በመውረሯ በሁለተኛው የዓለም ጦርነት ጣሊያን ቅኝ ግዛቷን በመንጠቋና ኢትዮጵያና ኤርትራ የኋላ ኋላ በመዋሃዳቸው በተደጋጋሚ የተሰነዘሩ የተሰረዙ ውሎች አሉና እነዚህን ውሎች ሁሉ ይጠቅሳል። የኢህአዴግ መንግስት ደግሞ ይህንን እውነታ ሽሮ በአልጀርሱ ስምምነት በኢትዮ ጣሊያን በተሻሩ ውሎች ለመቀጠል መስማማቱን የድንበር ማካለሉን ስራ የወደብ ባለቤትነታቸውን ሊያረጋግጥ ቀርቶ ቤተ ክርስቲያንና የመቃብር ቦታው ከዚያ በላይ አንድ ትምህርት ቤት ለሁለት እንዲከፋፈሉ ሁሉ አድርጓል በማለት በቁጭት ይናገራል። እንግዲህ በመጽሐፉ ዘመን አሸሬነት ከወዲሁ ታሪኩም የአሰብ ጉዳይ ተመልክቶ በኢትዮጵያውያን ታሪክ ውስጥ ሁሌ እየተነሳ የሚቀጥል የሚያንገበግብ ነገር እንደሆነም በትክክል መጽሐፉ ላይ ያትታል። በአንድ ወቅት እንግዲህ ዶክተር ያዕቆብ ከቢቢሲ የአማርኛ ፕሮግራም ጋር ባደረጉት ቆይታ ጅቡቲ፣ ሶማሊያና ሶማሊላንድ የአረብ ሊግ አባል አገሮች ናቸው። እነዚህም አገሮች እርስ በርስ ቅርበት አላቸው። እንዲሁም ጅቡቲ ከበርካታ አገሮች ጋር ስትራቴጂያዊ ትስስር ፈጥራለች ይሉና ወደቦቿን ቻይናዎች፣ እንግሊዞች፣ ፈረንሳዮች፣ ግብፆች ይጠቀሙታል። ግብፅም ብትሆን ወታደራዊ ማዕከል በኤርትራ መስርታለች። ይህ ብቻ ሳይሆን፣ ግብፅ በደቡብ ሱዳንም ወታደራዊ ማዕከል አላት በማለት በቁጭት ይገልጹና የአሰብ ወደብን መጠቀም አለመቻል ሉዓላዊነትን አደጋ ላይ መጣል ነው በማለት ከፍ አድርገው ዶክተር ያዕቆብ ይናገራሉ። ኢትዮጵያ እያንዳንዱ ውሳኔዋን ከጂኦ ፖለቲካዊ ጥቅም አንጻር መፈተሽ አለባት በማለትም ይናገራሉ። እንግዲህ በዓለም 44 ወደብ የሌላቸው አገሮች እንዳሉ ከአርባ አራቱ በጣም ብዙዎቹ የደሃ ደሃ የሚባሉ ናቸው፣ ድሆች ያሉባቸው ናቸው። ከእነዚህ መካከል ድሆች ከተባሉት መካከል ኢትዮጵያ አንዷ ናት። በመሆኑም ለኢትዮጵያ የወደብ አስፈላጊነት ጥያቄ ውስጥ የሚገባ አይደለም። ስለዚህ የዶክተር ያዕቆብ ኃይለማርያም መፍትሄ ሀሳብ ከኤርትራ ጋር ሰላም መስርቶ መደራደር ነው። ኤርትራ ከእናት አገሯ ኢትዮጵያ ጋር በ1952 በፌዴሬሽን ስትቀላቀል የኢትዮጵያ ሕጋዊ የሆነ ወደ ባህር የመዝለቅ መብቷ እንዲጠበቅ ኤርትራ በፌዴሬሽን ተቀላቅላለች ይላል የተባበሩት መንግስታት ሰነድ። ስለዚህ ኢትዮጵያ ደህንነቷን ለማረጋገጥ ከኤርትራ ጋር ተደራድራ አሰብ ወደብ ላይ ስምምነት ላይ መድረስ ያስፈልጋታል ይላሉ። በኢትዮጵያና በጅቡቲ መካከል የሚፈጠር አለመግባባትም ልክ እንደ እስከዛሬው ሁሉ በመነጋገር የሚፈታ እንደሆነ የወደብ አጠቃቀምን በተመለከተ ሊከሰቱ የሚችሉ አለመግባባቶች ወቅታዊ ሁኔታዎች ባሉበት ሁኔታ የሚከተሉ ስለሆነ ጥርስ የሚያነካክስ ሊሆን እንደማይገባ ያሳያሉ ጥናቶችን፣ ባለሙያዎችን፣ አስተያየቶችን ሁሉ ጠቃቅሰው በዛ ላይ ያስቀምጠው አሰብ የማናት በሚለው መጽሐፋቸው ላይ የሚገርም አይነት ትንትና ሰርተዋል ለዚህም በተለይ ግርማ መንግስቴ የተባሉ ሰው በዘመን ጋዜጣ ሚያዝያ 2016 ላይ ባወጡ ጽሁፋቸው ላይ በሚገርም ሁኔታ በዚህ ዙሪያ ላይ ተንትነው ያስቀምጡታል እና እነዚህና መሰል ጉዳዮችን ስንመለከት እንግዲህ ሰላማዊ መንገድ መከተል ከምንም በላይ ትልቁን ቦታ ሊይዝ እንደሚችል ይታወቃል። እንግዲህ ከርቀትና ቅርበት አኳያ አሰብን የመጠቀም ፋይዳ ኢትዮጵያ የግድ ያስፈልጋታል። ኢትዮጵያ የምትከራያቸው የጎረቤት አገር ወደቦች ርቀታቸው ከአዲስ አበባ ከ910 ኪሎ ሜትር ጅቡቲ ለምሳሌ፣ እስከ 1804 ኪሎ ሜትር ለምሳሌ ሞምባሳ የሚደርሱ ርቀት ያላቸው ናቸው። የአሰብ ወደብን ብንጠቀም ግን 640 ኪሎ ሜትር ብቻ ማለትም ከኢትዮጵያ አሁን ካለበት ክልል ደግሞ 60 ኪሎ ሜትር ከአዲስ አበባ 640 ከኢትዮጵያ ጫፍ ክልል ኢትዮጵያ ካለችበት ድንበር ደግሞ 60 ኪሎ ሜትር የእግር መንገድ ርቀት ነው። ወይም ደግሞ ከጅቡቲ አንጻር የአንድ ቀን መንገድ ጉዞ መቅረብ ትችላለች ኢትዮጵያ። ስለዚህ ይሄ ይቆጭ አሉ ቤተሰቦች፣ በጣም የሚቆጭ ነው። ሲ ለባህር በርን ለማስመለስ ሲባል አጼ ዮሐንስ፣ አጼ ቴዎድሮስ፣ አጼ ምኒልክ በወቅቱ ኢትዮጵያውያንን አሰልፈው የከፈሉት ዋጋ ብዙ ነው። በንግሥት ዘውዲቱ በአፄ ኃይለሥላሴም በመንግስቱ ኃይለማርያም ማርያም ስርዓትም የባህር በርን ለማረጋገጥ በጣም በርካታ ስራዎች ተሰርተዋል እና ከቅርብ ጊዜ ወዲህ ደግሞ ፖለቲከኞች በተለይ በኢህአዴግ ጊዜ የነበረው አስተዳደር የሰራው ታላቅ ስህተት እስካሁን ድረስ ዋጋ እያስከፍለን ቀጥሏል። ከዚህም በኋላ በትውልድ መካከል ትልቅ ዋጋ ያስከፍላል እና ያናዳል፣ በጣም ያናዳል። ይቆጫል፣ ያንገበግባል። እኔ የአሰብ ጉዳይ ያንገበግበኛል። ለምን 120፣ 130 ሚሊዮን ተውት። ፖለቲከኛውን ፖለቲከኛውን አስቀምጡት። ፖለቲከኛውን ካላስቀመጥ ነው አእምሯችን ንጹህ ያንም። ፖለቲከኛው እኮ 120፣ 130 ሚሊዮን ህዝብ አይደለም፣ ጥቂት ነው። 120፣ 130 ሚሊዮን ኢትዮጵያውያን ግን ዋጋ እንከፍላለን፣ ወደብ ሊኖረን እየተገባ ወደብ ስለሌለን ብቻ ማለት ነው። ስለዚህ ውድ ቤተሰቦቼ ይህን ጉዳይ በተመለከተ አሰብ የማናት የሚለው መጽሐፍ አግኝታችሁ ብታነቡ እመክራችኋለሁ። በረጅም ጊዜ ወጥቶ የቆየ መጽሐፍ ነው፣ ግን ገግበያ ላይ ካገኛችሁ ወስዳችሁ አሁንም አንብቡት። በጣም በጣም ደጋግሜ ከወደድኳቸውና ካነበብኳቸው መጽሐፎች መካከል አንዱ ነው። ቁጭትም ከጨመሩብኝ መጽሐፎች መካከል አንዱ አሰብ የማናት ነው። ይህንን መጽሐፍ ጋብዣቸዋለሁ። ለዚያ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ የኢትዮ ሪቪውን እንደገናም ደግሞ የነ አዲስ ዘመን ጋዜጣ ሌሎችንም፣ በተለይ ሪፖርተርስ፣ ቢቢሲ አማርኛ ከዚ ጋር የተያያዙ ሀሳቦችን በቁጭት የገለጹትን በጠቅላላ የግርማ መንግስቴን ጽሁፍ በጠቅላላ ዋቢ አድርግ ያለው እንደገናም ደግሞ አሰብ የማናት የሚለውን መጽሐፍ ስታነቡ በውስጥ የሚቀመጠውን ቁጭቴን እኔንም የቆጨኝንም ቁጭት ጭምር በዚህ ውስጥ አካትቼላችኋለሁ። ዶክተር ያዕቆብ ኃይለማርያም በ2005 የጻፉት ይህ መጽሐፍ እንደው እጃቸው ይባረክ በእውነት በጣም የሚገርም መጽሐፍ ጽፎ፣ አሁን ደግሞ ቢያሳትሙት እጅግ በጣም በብዙ ሚሊየን ኮፒ ሊሸጥ የሚችል መጽሐፍ ነው። ይህንን ለዶክተር ያዕቆብ አንመክርም፣ እንጠቁማለን። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።